ጋይስ አሁን ምን እንደምናረግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሽ አለው ፈታር ልብሻለኝ፣ ምናምን ምናምን ምናምን እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው? እኔ ና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አይደለ? ስለዚህ እኔና ሩታዬ ለብቻችን አንስ ታይም እናሳልፋለን። ዛሬ እንግዲህ ሽብርቅ ድምቅ ብለው ልንመጡ ማለት ነው። ሩጢዬ አምሮበታል ከምር ማለት ነው። ድምቅ ብቅ ብላለች። ግን ሰርጉና ጀምሩም ቶ ጀምሩ ጀምሩ፣ ሰብራይዝ አላት፣ ሰብራይዝ አላት። እንግዲህ ከሰርጉ በኋላ ሰርጉ ማለት ሰርጉ ሳይጀመር ሰፕራይዝ አራት ሮታየ ሰፕራይዝ ታደርጋት የኔ እና እሷ ጊዜ ያስፈልግናል እያለ ነው። ዳንኤል ደግሞ ዛሬ እንዴት ነው ሲቀውጥ የነበረ ማለት ነው። ዘፋ ነው ሜሪ ታይ ታይ ግን ትወርቅ ያለሽ ቅጦሽ እንዳይወርቅብሽ ምናምን እያለ ነበረ እና ከዛ ና እንወዳደር እኔ ኮጃክና ነኝ የኔ ሩብ አትደርስ ማንተ ምናምን እያለች ነበረ እና እስክታየ ወረዱ ነበረ እንግዲህ ዱባይ ላይ እንግዲህ አምሮባቸዋል። እንግዲህ ሜሪ የወፍረት ነው እንጂ ሜሪ ትሁት እንግዲህ ግን ሸንቀጥ ሸንቀጥ እምረት እያለችው፣ እንግዲህ ጽግዬም አምሮበታል። ለነገሩ ሩታዬ እንድመቅ ብላለች። ግን ይዘውከ ይዘውከ እያለች ነበር። ሩታ ዛሬ ፈረንጆችን እያየሽ ማለት ነው። እና ይሁት እንግዲህ ሲነካካ ይሁት ሲነካካ ማለት ነው ዳኒን ነገር ሲፈልገው አቤት ያገኘ ነው ምርጥ ወንድማችን ላስታውቃችሁ።

ምርጥ ጓደኛችን ነው። የትኛውም ሰው ማለት ነው ሲመጣ አዝናንቶ አንድ ወርም ሁለት ወርም አስራ አምስት ቀን አስርም ቀን ይሁን አዝናንቶ የሚመልሰው የትኛው የኢትዮጵያ ሰው ሲመጣ እንግዲህ ቢንያም ነው። ተዋወቁ። ስለዚ አጋጣሚ እንግዲህ እስከምንሄድ ድረስ አስራ አምስት ቀን ሚሆን ወርም ይሁን ከኛ ጋር ብሎን ይሆናል። ሰላም ብላቸው እኛ ፋሚሊዎች ናቸው። ባይዘዌ ሰላም ብለናል። እንግዲህ ደስ ብሎናል ከእናንተ ፋሚሊ ጋር ስለተቀላቀልኩ ምናምን። ያው እንግዲህ በሰፊው ደግሞ ብዙ ነገር የምናረጋቸው ነገሮች ይኖራሉ። በቃ እንገናኛለ። ቪዲዮ ነው። ባይዘ ምርጥ ነው። ነውዛብሔር ነው ብላቸው ከኤርፖርት ጀምሮ ማለት ነው። ከኤርፖርት ጀምሮ ተሯሩጦ መኪና ይዞ መጡ ምናምን። በቃ ምን ልበላችሁ ወንድም ማለት ትችላላችሁ። እና በጣም ደስ የሚል ነው። በጣም ወደነዋል። እንግዲህ ሶስት ዋን ሳምንት ከቢኒ ጋር የምንፈልገው ቦታ አየሄድ የምናሳልፈው ሌላው፣ ምንም ስጋት አይግባችሁ። እንግዲህ የሚመጡም ሰዎች ካሉ ቢኒ አለ ማለት ነው። ፋሚሊዎቻችን፣ ቤተሰብ ቤተሰብ ማለት ነው። ዛሬ ይለያል ልይት ይላል። እኔ ይሄ ልጅ ማለት ነው ቢኒ በጣም ጥሩ ሰው፣ አክባሪ ሰው፣ ተቀባይ ነው። እና አብርሽ ራሱ በጣም ወደወታል ማለት ነው። እና ሩታና ሜሪማ ጨዋታ ጀምሮ ሪየዛ ጨዋታ እንግዲህ ደስ ብሎ በቃ ዛሬ ዱባይ ላይ ነው አሉት እና እና ማንኛውም ሰው ኢትዮጵያዊ ሲመጡ እሱ ነው የሚቀበለው። ጥሩን ወንድማችን ነው እውነት ከጎደኛ ያለፈ በጣም ወንድሜ ነው ማለት ይችላሉ ብለዋል። አብርሽም ከዚህ በፊትም እንትናን የመጡ ጊዜ ማነው? ቡሩ ኬና ሜሪ ቡሩ ኬና ሜሪ ይላል። ቡሩ ኬና ሀይሚ ሲመጣው የነበረ ሱ ነ ሲያስናናው የትም ቦታ ሲያሰሩ የነበረ ማለት ነው። እና በጣም ጥሩ ልጅ ነው እውነት ለመናገር ማለት ነው። እንግዲህ ኢትዮጵያ ኢትዮጵያ እንደዚህ ነው ሲጀመር ምን ታወቀው። በዚህ አይደል፣ እንደ ኢትዮጵያ ኢትዮጵያ መቀበል ነው እንግዲህ። እና በጣም ደስተኛ ሆኖ ነው እንግዲህ ዛሬ በሜሪ ቤት ነው የተለቀቀ። ደስተኛ ሆኖ ነው ያሉት እና